ጫውን ወላይታ ሶዶ በማድረግ ደቡብና ማዕከላዊ ኢትዮጵያ ከዛም ደግሞ ወደ ሰሜኑ የተለያዩ የኢትዮጵያ ክፍሎች እናስጎበኛለን። ማስጎብኘት ላይ የሚሰራ ድርጅት ነው ድርጅታችን እና ከዚህ በፊት በተደጋጋሚ በእኛ አካባቢ ያሉትን እንደገና ደግሞ ወደ አርባ ምንጭ ወደ ጋሞ ወደ ሀላባም አሁን ደግሞ መምጣት ፈልገን መተናል። የተለያዩ ቦታዎች ስንሄድ ስለቆየን ኢትዮጵያ ሁሉም ቦታ ላይ ያለው የኢትዮጵያ ቱሪዝም የኛ እንደሆነ በማመን የምንንቀሳቀስ የአስጎብኚ ድርጅት ነን እና ሀላባ ስፔሲፊክሊ የመጣ ነው። ደግሞ ሀላባ ላይ እኔ በስራ አጋጣሚ በተለያየ ጊዜ የመምጣት አጋጣሚው ኖሮኝ አቃል ሐሙስ ገበያ በጣም የደራ እንደሆነ አቃለው። ህዝቡ በጣም የሚመች በጣም መልካም የሆነ ህዝብ እንዳለ አቃለው ግን ደግሞ አንዳንድ የተለያየ ታሪካዊና ተፈጥሯዊ መስህቦችም መታወቅ ያለባቸው እንዳሉ አውቃለሁ። በሶሻል ሚዲያም እናንተ ፕሮሞት በምታደርጉበት አይነት መንገድ እያየው እያየን የቆየናቸው አሉና የኛው እንደሆኑ በማመን ማየት አንደኛ ለማየት ነው የመጣ ነው። በጣም ለመዝናናት ነው የመጣ ነው። የመዝናኛም አማራጭ ነው እዚህ አሁን ልናይ የመጣ ነው። አርቶ ፍሎሃም እንደገና ደግሞ ፋማ ፏፏቴም ይሄ ደግሞ አሁን ያለንበት ከምንም በላይ ኢትዮጵያ ውስጥ ኢንተርናሽናል ስታዲየም ሁለት ብቻ ነው። ይሄ በጣም የምንኮራበት የራሳችን ቅርስ ነው። ስለዚህ እንደዚህ ያለ ቅርስ ሀላባ ላይ ስላለ በጣም ፕራውድ እናደርጋለን እና ይሄንን ለማየት ነው የመጣ ነው። የመጀመሪያው ለመዝናናት ለማየት ነው። ከዛ ባሻገር ደግሞ ሌላም ሰው እንዲመጣ ኢንቫይት ለማድረግ ነው። ድርጅታችን ሌሎችንም የሚጋብዝ ስለሆነ እዚህ አካባቢ ያሉ ተፈጥሯዊም ታሪካዊም ሰው ሰራሽም የሚሆኑ የሚጎበኙ ቦታዎችን ለማስጎብኘት ከዚህ በመቀጠልም የምንሰራ ስለሆነ አላማችን እሱ ነው። እዚህ በመገኘታችን በድጋሚ በጣም ደስ ብሎናል። እናመሰግናለን።

እንግዲህ እኛ ከዛ ስንመጣ ለማየት፣ ለመጎብኘት፣ ለመዝናናት ብቻ ሳይሆን ይሄ ኢትዮጵያ ውስጥ ሁለተኛው ኢንተርናሽናል ስቴዲየም ነው፣ ፊፋ ያረጋገጠው። ስለዚህ የበኩላችንንም እንደ ድርጅት ማድረግ እንዳለብን በማሰብ ለሀላባ ኢንተርናሽናል ስቴዲየም ትንሽ ነገር ያሰብነው አለ። እንደ ድርጅት እንግዲህ ዋናው ነገር ማሰብ እንደሆነ እናምናለን። የፍቅር ስጦታ ትንሽ አይባልም ግን አዘጋጅተን የመጣ ነው። የፍቅር ስጦታ አለ። ይሄ ኢንተርናሽናል ስታዲየም እንግዲህ አላለቀም እንደምታዩት፣ ይሄ ብቻ ነው የተነጠፈው። በርካታ ያላለቁ ስራዎች አሉ እዚህ ዙሪያ ላይ ያሉ አሉና ሀላባ ተወላጅ የሆነ ኢትዮጵያ ውስጥም ከኢትዮጵያ ውጭ ያለ ኢትዮጵያዊ የሆነ ኢትዮጵያ ውስጥም ከኢትዮጵያ ውጭ ያለ የራሱን አሻራ ማበረከት እንዳለበት እናምናለን። ስለዚህ እኛም ደግሞ እንደ እንደራሳችን በማሰብ ትንሽ የፍቅር ስጦታ ይዘን መተናል እሱን ለከንቲባችን እናስረክባለን ማለት ነው። ለኮንስትራክሽኑ የሚሆን ነው ሶስት ሺህ ብር ነው አስበን ይዘን የመጣ ነው። እሱን እናስረክባለን። ከንቲባው እንዲቀበሉን ደግሞ በፍቅር እንጠይቃለን። እኛም ደስ ብሎናል። ይሄ ቀላል ነገር አደለም። በየአካባቢ ያሉትን ጉዳዮቹን ብቻም ሳይሆን ህዝባዊ ትስስርን መሰረት ተደርጎ እየተሰራ ያሉ ስራ ቀላል አይደለም ብሎን ነገር እኛም በዚሁ ልክ ነው የምንወስደው። እና ለዚህ ጉዳይ ደግሞ ፕሮግራም ይዛችሁ ከሚመለከቱ አካል ጋር ሀላባ ላይ ያሉ ጉዳዮችን ጉብኝት ማድረግ አለብን፣ ማወቅ አለብን፣ ማስታወቅ አለብን በሚል የመጣችበት ሂደት ጥሩ ነውና በዚህ እንደ ከተማ አስተዳደር በሰላም መጣችሁ ይላሉ። እንደዚህ አይነት ጉብኝት በብዙ ቦታዎች ላይ አይታየም። ወጣት በዚህ ልክ በተወሰነ መልኩ በየ አካባቢ ያሉ ጉዳዮችን ማየት ብቻን ሳይሆን የህዝብ ልብስ ህዝብ ትስርን ማጠናከር ለህዝብ ትስር ማጠናከር ቀላል አይደለም። ህዝቦች እርስ በራሳቸው ያለውን ነገር ዛሬ የመጣችሁበት ሂደት ምናልባት ለእናንተ ቀላል ሆኖ ሊታያችሁ ይችላል፣ ግን ቀላል ህዝብ እርስ በራሱ ማተጋገዝ እንደሚችል፣ ህዝብ አንድ ላይ ሆኖ ማስራት እንደሚችል፣ ህዝብ አንድ ላይ ሆኖ መጠያቅ እንደሚችል፣ መጠያቅ እንዳለበትና እርስ በራሱ ደግሞ መተዛዘን እንዳለበት፣ አንዱ ለአንዱ መድረስ እንደሚችል፣ አንዱ ለአንዱ ደግሞ ማድረስ እንደሚችል የሚያሳይ ጉዳይ ነው፣ እና ይህን ተግባር ደግሞ በእንደዚህ አይነት እንደ ፕሮጀክት ቀርጻችሁ ፕሮጀክት ማ ነው የእናንተ ፕሮጀክት ድርጅታችሁ በየቦታ ያሉትን ጉዳዮችን ሄዳችሁ እንደሚታወ ሲታነሱ ነበረና ቀላል ነገር ይሄ እንደተሞክሮ መወሰድ ያለበት ጉዳይ ነው። በየአካባቢ በተለያየ መልክ የሚነሱ ጉዳዮች አሉ የተለያዩ ጥያቄዎች አሉ። የተለያዩ አላስፈላጊ የሆኑ ነገሮችማ ማለት ይሄን ማስተካከል የሚችለው ይሄን ሰብሰብ ማድረግ የሚችለው እንደዚህ አይነት ህግነቶች ተጠናክሮ ሲቀጥሉ ተጠናክሮ ሲቀጥሉ ወጣቱ በዚህ ልክ መገናኘት የሚባሉ ነገር መናበብ የሚባሉ ነገር መጣያቅ የሚባሉ ነገር ውጤት እንዳሉ እና ለህዝቦች የሚያስፈልግ ነገር መሆኑን ወጣቱ ሁሉም መረዳት መቻል አለበት። በየአካባቢ ያሉ ጉዳዮችን ታሪኮችን ማወቅ በአካባቢ ላይ በሀገሪ ላይ ያለውን ታሪክ ማወቅ። ይህን ታሪክን ለማወቅ ደግሞ በፕሮግራም መንቀሳቀስ የራሱን ፕሮጀክት ይዞ ቀርጾ በየ ፕሮግራሙ አካባቢ ላይ የሚመለከታቸው አካላትን ጭምር እንዲያውቁ የማድረጉ ስራ ቀላል አይደለምና በዚህ ጉዳይ እኛም እንደኛ ወስደን ቀጣይ የምናጠናክሮ ነው ሊሆን ይህን የጀመራችሁትን ስራ አጠናክራችሁ መቀጠል አለባችሁ። ቀላል ነገር ስላሉና ማለት ነው። በእናንተ ብቻ መቆም የለበትም። ሌሎችም በዚህ ተግባር ላይ እንዲሳተፉ ማድረግ መቻል አለበትም። እንዲያውቁ ብቻ ማድረግ ሳይሆን እንዲሳተፉ ማድረግ መቻል አለበት። በአገር ደረጃ በተለያዩ ማህበራዊ መሰረት መንግስት የሚሰራቸው ስራዎች እንዳሉ ሆኖ ግን፣ ጎን ለጎን ደግሞ በእንደዚህ ያንን መልክ በራስ ተነሳሽነት በተወሰነ መልኩ ሕዝቦች በጋራ እንደዚህ ተገናኝተው ሰብሰብ ብሎ ማንነታቸውን ባህርያቸውን ሁኔታቸውን ባህላቸውንም በጥቂቱ እንደዚህ እያወቅን እየተግባበን እየተነጋገር የምንሄድበት ሂደት በጣም የሰለጠናና ዘመናዊነት ስለሆነ ይሄን አጠናክሮ መቀጠል መቻል አለብን። ሌላው እንደ ኢትዮጵያም ስናይ ብዙ ብሄር ብሔረሰቦች ያሉበት ነው። በሀገራችን በጣም ብዙ በርካታ ብሄር ብሔረሰቦች አሉ። እነዚህ ብሔር ብሄረሰቦች የራሳቸው የሆነ ማንነት አላቸው። የራሳቸው የሆነ ፍላጎት አላቸው። የራሳቸው የሆነ ሃይማኖት ያላቸውና ሃይማኖትንም ስናይ ብዙ አይነት ሃይማኖት አለው። ይህን ሁሉ በእንደዚህ እንመልክ ወጥ ማድረግ ይቻላል። የራሱን ሃይማኖት ይዞ የራሱን ማንነት ይዞ የራሱን ብሄር ይዞ ግን አገራዊ አስተሳሰብ፣ ኢትዮጵያ የሚባለው አገራዊ አስተሳሰብ አንድ ለማድረግ ለማጠናከር ይህ የእናንተ ተግባር ጥሩ ነውና በዚህ ተናቶ መቀጠል ነው የሚለውን ነገር ለማሳሰብ ነው። ይህም እኛም በተቻለን መጠን የሚመለከታቸው አካላት ከእናንተ ጋር ሆኖ የሚሰሩ እንደሆናም ለማንሳት ነው። እንደ ህላባ ስና ያው ብዙ ቱሪስት መሲብ ቦታዎች አሉ። እነሱን ማየት ይቻላል። እነሱን ማየት ቀላል አይደለም። በሀገር ደረጃ ቱሪስት መሲብ ላይ በተለይ ቱሪዝም ላይ እየተሰሩ ያሉ ስራዎች በርካታ ናቸው። ቱሪዝም ለሀገር ትልቅ ፋይዳ አለው። ከተያዙ የኢኮኖሚ መስረቶች ተብለው ከተያዙ ፕሮጀክቶች ወይም ተግባሮች አንዱ የቱሪዝምን ማስፋፋት ያሉ ቱሪዝም ዘመናዊ የማድረግ ቱሪዝምን ደግሞ ሕዝቦች እንዲያውቁ የማድረግ ስራ ነው እና በዚህ ጎን ደግሞ እንደ ሀላባ የተለያዩ ቱሪስት መሳቢ ቦታዎች አሉ እሱን ሰዓቱ ካላችሁ ከተቋሙ ጋር ሆናችሁ የምትናበቡ የሚታዩ ነው ሊሆነ የሚችለውና ለዛም ከእናንተ ጋር ሆኖ ቦታዎችን የሚያስጎበኛቸው አካሪ ይኖራል ብዬ ይገምታለሁ። አሁን ባለንበት ያው አንዱ ስናይ የሀላባ ብሔረሰብ ራሱን በራሱ ማልማት የሚችል ራሱን በራሱ አገራዊ የሆኑ ተሊቆችን ተቀብሎ መንግስታዊ የሆኑ ተሊኮቹን ተቀብሎ በራሱ ማልማት የሚችለውና እንደ ሀላባ ቱሪዝም ብቻ አካባቢ ላይ ቱሪዝም ጉብኝት ብቻም ሳይሆን የሀላባ ባህል የሆኑ ብዙ ነገሮች አሉ። ከዛ ውስጥ አንዱ አገርን አካባቢ ማልማት ነው። ይሄ ለሀላባ ህዝብ ትልቁ ባህሉ ነው። አካባቢ አገርን ማልማት ሰብሰብ ባድርጎ ማዝ ይችላል እና ይህ ተያይዞ የመጣ ጥንትም ጀምሮ የነበረ ታሪክ ነው እና በዛ ታሪክ መነሻ ህዝቡ በጋራ ተስማምቶ በራሳችን መገንባት አለብን ብሎ የጀመረበት የሀላባ ዘመናዊ ስታዲየም ነው እና አሁን እሱ ላይ ሆነን ነው እያወረን ያለ ነው። ህዝቡ በርካታ ልማቶችን ሰርተዋል። በርካታ ልማቶችን ማለት ይቻላል። እነዚህ ልማቶች በተለያየ ጊዜ ያው የተላለፉ መልእክቶችም አሉ። ያን መሰረት አድርገን እንግዲህ እንደዚህ አይነት ስቴዲየም የሚደፈረው በመንግስት ባጀት ነው፣ በህዝብ ብዙም አይደለም። የትም አካባቢ አይታየም። ይህ ቀላል ፕሮጀክት አይደለም፣ በጣም ትልቅ ፕሮጀክት ነው። ለዚህ ፕሮጀክት ደግሞ ህዝቡ ማስራት አለብን በሚል በራሱ ተነሳሽነት ዛሬ ላይ ሲናይ ሳሩ ተነጥፏል። እንግዲህ መጫወቻውን ሲናይ ዝም ብሎ ከላይ ሳሩ የተቀመጠ ይመስላልና ይሄ ብዙ ዓመት ሙሉ የፈጨበት ሂደቶች ናቸው አሉት። ውስጡ እስከ ሁለት ሜትር ነው የተቆፈረው። ምክንያቱም አካባቢያችን ላይ ያለው አፈር ለም ስለሆነ ይሄ ለም የሆነው አፈር ደግሞ ከታች ያሉትን አፈሮችን ከማዘንጻ ችግር ስላለበት ጂኦሎጂካሊ ባለሙዋይቶ ባጠናው መሰረት አፈሮቹ ከዚህ ተቀይሮ ሌላ አፈር ሴሌክት መጥቶ ሞልቶበት ብዙ የተለፍትበት አካባቢ ነው። ዝም ብሎ ሳሩ የተቀመጠ ሳይሆን ብዙ የተለፋ እንደሆነ ህዝቡ ብዙ የሄደበት እንደሆነ ለማሳየት ነው። እነዚያ ነገሮች ሁሉ እዚያን ሂደት ሁሉ አልፌን ነው። የተለያዩ ቻሌንጆችም ነበሩ። አገራዊ የሆነ የኢኮኖሚ ለውጦች እንዳሉ ያው ይታወቃሉ። ነገራቶች በየወቅቱ የሚጨምሩ ጉዳዮች እንዳሉ ይታወቃሉ። ያን ሁሉ ቻሌንጅ እየተደረገ ዛሬ ላይ ወደዚህ ደርሰናል። ይሄ ደስ በሚል ሁኔታ እንግዲህ ያው ፊፋ መጥቶ ያለውን ጉዳይ ያየበት ሂደቶች አሉ። ውጤቱን ቀጣይ በጋራ ምናልባት የምንሰማ ነው ሊሆን የምችለውና፣ ፊፋው ውጤት ላይም የተመዘነ ነው፣ በባለሙያ የተመዘነ ማለት። ግን እንደተባለው በሀገራችን ላይ ያሉ ብዙ ሜዳዎች አሉ። ነገር ግን ሜዳዎቹ በፊፋ ኮንፎርሜሽን ከማግኘት አንጻር ሰፊ የሆኑ ክፍተቶች እንዳሉ ባለሙያዎች ያነሳሉ። ይሄኛው ግን ኮንትራክተሩን ጭምር ከዚህ ጋር ታይነት ያለው ሙያ ያለው ሙያው ብቻም ሳይሆን ቆይታም ጭምር ያለው አጋጣሚ ሆነው ከተቋሙ ጋር ቁና ከሚሰጡ ተቋሙ ጋር የራሱ የሆነ ስልጠና የወሰደው አካል ነውና፣ ይሄን ምቹ ሁኔታ በመጠቀም እንግዲህ ዛሬ መጫወቾን በዚህ ልክ ደርሰዋል። ከመጫወቻው ጋር ያለው እነዚህ

አሁን የሚቀረን ያስፋልቱን የማጠናቀቁ ጉዳይ ነው። ለዚህ ወደ ፌዝ ደረጃ ላይ ሲናይ ጥሩ ደረጃ እየሄዳለበት ሂደቶች አሉ ውስጡ ላይ እንግዲህ ዛ በኩል ስናይ ደግሞ ትልቅ ድሬን የጀለ ሱንም ማየት ይቻላል እና ተጠራቅሞ በዛው ወደ ከተማ እንት ነው የሚገባውና የትኛውም ዝናብ ቢዘንብ ወው እዚህ ይቀመጥ ወአ እዚህ ሊቀመጥ በማይችል መልኩ ነው ተደርጎ የተሰራውና፣ ይቀላል አይደል፣ እነዚህ ስራዎች ሲሰሩ